በክብደት ነው ብለህ ነው። በርቱ በርቱ በርቱ። በጣም ጥሩ ነው። ጠላም ነው እንዴት ነው? እግዚአብሔር ይመስገን። ተርፈሃል። ከሁሉ ነገር እስካሁን እግዚአብሔር ጠብቀሃል። ው ጸጋው ከዛ አለ ው ፂማችንን አሳደገልን። እንደውም ሜደን እንዴት እንቆረጥ እንዳንዱ ጣርጎን ነው ይላሉ ለፂም ስትሄድ አንገቴን እንዳይሉ፣ እንዴ ለፂም ብዬ አንገቴን ላሶስር? ከዚህ ሁሉ ይደግ አንድ መስጊድ፣ ቤቴም መስጊድ አድርጌዋለሁ። መስጊድ ያው እንትን መስገጃ ማለት ነው። ችግር የለውም። በምንድን ነው በአረብኛ ሲሆን ነው መስገጃ ቤት ውስጥ አንሳ ያውኛ ሁሉም ሁሉም ቦታ ያላህ ነው፣ የእኔና ያላህ ነው ስላለ፣ ችግር የለው። ችግሩ ችግሩ እኮ በዘበኛ የሚጠበቅ አምላክ ምንድን ነው? እኔ ችግር ይሆንብኛል ነው። ከፈጠረኝ ለምን ያስገድለኛል? ራሱ አይገለኝም? ወይም መፍጠሩን አይተው? ወይም ምጽአት ጠብቆ አይፈርድብኝም? አሁን ለምን ሰው ይልካል? ምን ያደርግለታል? እሱ ሚስጥር ነው ሚስጥር ነው። ወንጀለኛ ናችሁ ብሏል። አቡ አይደር፣ ለምንድን ነው የሚገደሉት? አለ አንድ ሰው ከእስልምና ሲወጣ ስታዊ ነው እስልምና አለ። ዝም ብሎ አይገድልም አለ። በመጀመሪያ ይጠየቃል አለ። ለሶስት ቀን ያህል ይመከራል አለ። ምክሩን አልሰማም ካለ፣ ጥያቄ ካለው ጥያቄው ይመለስለታል አለ። አይ እኔ አላሳመነኝም ጥያቄውም ብሎ የሚጠም ከሆነ ተመክሮ አልሰማም ካለ፣ ገንዘብ ቸግሮ ከሆነ ተሰጥቶት አልቀበልም ካለ ጥያቄዎቹን እምቢ ካለ አልቀበልም ካለ ለዚህ በሸሪያችን ግድያ ነው ቅጣቱ ግድያ ነው። ምክንያቱም አለ ሲያብራራ፣ ይሄ ፍትሐዊ መሆኑን የሚያሳይ ነው። ለምንድን ነው እሱ? አለ እንቅፋት ለሌሎች ይሆናል፣ ጋሬጣ ይሆናል። እኔም ከእስልምና ነው የወጣሁት ይላል። ይሄ ቅጣት ነው አለ። ቅጣት ደግሞ የሰረቀ እንደሚቀጣ ማለት ነው። እስልምና ውስጥ ነበር፣ ከእስልምና መውጣቱ ወንጀል ነው። ለወንጀለኛ ቅጣት ነው። ስለዚህ ምንም እንትን አይደለም ነው ሰው አንድ ሰው ወንጀል ሰርቶ ከተያዘ፣ አትግባ የተባለበት ቤት ውስጥ ከገባ ለምሳሌ ዘው ብዬ ቤተመንግስት ሮጬ ብገባ ብይዙኛ አሁን ያስሩኛል ምን ልትሆን ገባ ተብያ ስወጣ፣ በሌላ ቦታ በሌላ ቦታ ብዙ ጊዜ ደጋግሞ ሲናገሩ በሃይማኖት ማስገደድ የለም የሚል ቃል ይጠቀማሉ እና አስረድቼው አለ ያ አስረድቼው እንቢ ካለ ይላል እኔ ያ ያስረዳው ሰውዬና የተረዳበት መንገድ እና ምንጩ ራሱ ትክክል አይደለም ስላልኩ መገደል አለብኝ። እንግዲህ ሲጀመር በሃይማኖት ማስገደድ የለም የሚለው በመካ የወረደ ነው። አስቀድሞ ነብዩ አቅም ባልነበረው ሰዓት እና አቅም ባልነበረው ሰዓት ላይ ያለው አማራጭ ለእናንተም ሃይማኖታችሁ አለላችሁ ለእኔም ሃይማኖት አለልኝ የሚል ነበረ። ልክ አቅም ሲያገኝ ግን ሱራ ዘጠኝ አምስት ላይ የተከበሩ ወራቶች የባለቁ ሰዓት ላይ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚለው መጣ ማለት ነው። ስለዚህ በተገኙበት አጋሪ ማለት ከአላህ ውጭ የሚያሻርቁ እንትን የሚሉ እያንዳንዱ እንዲገደሉ ሆነ ማለት ነው። እነሱም ልክ ሲያጸዷቸው ሀያ ስምንተኛው አያ ላይ የተዛ ዘጠነኛው ሱራ ማለት ነው። የመጨረሻዎቹ ነው። ሌሎቹን እንዳለ የሚሸር ክፍል ነው። ሰላማዊ የሚመስሉትን የሚሽር ነው። እነሱን አጽልቶ ሲጨርስ ገንዘብ ቸገራቸው። ምክንያቱም ገንዘብ ምንጫቸው ከጣዖት አምላኪያኖቹ ነበረ። እነኛው ይነግዳሉ ምን ይላሉ፣ እነሱን እየዘረፉ ምን እያሉ ነበረ። ባገኛችሁባቸው ስፍራ ገደሏቸው ሲል እነሱን ጨረሷቸው። ስለዚህ ለክርስቲያኖች እና ለአይሁዶች ሌላ ህግ አመጣ። ምን ጂዚያ ክርስቲያኖቹ በዛ አካባቢ ስላልነበሩ አይሁዶች እዛ ጣዖት አምላኪዎቹ ነበሩ፣ እነሱን ጨረሷቸው። ስለዚህ ክርስቲያኖቹ ወዳሉበት ሀገራት እየሄዱ መውጋት ከዛ የሄዱና ይወሯቸዋል። ተወረሯቸው በኋላ ሁለት አማራጭ ይሰጧቸዋል። በመጀመሪያ እስልምናን ትቀበላለ የሚል ደብዳቤ ላካል። አልቀበልም ካለ ጦርነቱ ይመጣል። ጦርነቱ ይመጣልና ከዛ ይወሯቸዋል። ከዛም የሚገደለው ይገደላል። ከዛ ይማረካሉ። ከዛ በኋላ እነሱ ምርኮኛ ይሆናሉ። ከዛ ሴቶቻቸው እንደፈለገ ይጠቀሙባቸዋል። ንብረታቸው እንዳለ የማን ይሆናል? የሙስሊሞቹ ገንዘብ ይሆናል ማለት ነው። ይህንን በኮንፊደንስ እንደውም ይናገሩታል። ለምሳሌ ቱርክን አንስቶ አንድ የውጭ ኡስታዝ በኮንፊደንስ ሲናገር ምን አለ? ቱርክ ለምሳሌ በፊት ክርስቲያን ሀገር ነበረች አለ እና ወረናን ነው አለ አሁን የአሁን ትውልድ ተወረን እኮ ነው እንጂ ክርስቲያን ነበርን እያሉ ሙስሊሞቹ እንኳን እንትን ይላሉ። ይሄ ጤናማ አይደለም አለ። ያኔ አያቶቻችሁ ተጎድተዋል አለ። አያቶቻችሁ ጦርነት ላይ ሞተው ሊሆን ይችላል እስልምናን ተቀበሉ ሲባሉ ስላልተቀበሉ አለ። ነገር ግን እናንተን ጠቅሟችኋል። ያንን በማድረጋችን ይኸው እስልምናን ተቀብላችኋል፣ ገነት ትገባላችኋል። እንትኑ ናየዋ ያኔ እኛዎቹ ቢጎዱ መተን ወረናችሁ ገለን እንትን ብንልም ቀጣይ የሚመጣው ሙስሊም እንዲሆን አድርገናልና፣ ጥቅም ነው። ስለዚህ ስህተት አይደለም። ማሌክ ደግሞ ይህንኑ ውስታዝ ማሌክ የሚባለው ሼክ እንትን የሚባለው አንድ ሰው ወደ እስልምና መጣ፣ አለ ወደ እስልምና መጣ እና ተገረዛል ነው አለ። ታልተገረዝክ እስልምና አይሆንም፣ ግዴታ መገረዝ አለበት። እኔ ፈራለው፣ ትልቅ ሰው ነኝ፣ ገና በዚህ በስሰርጅና ልገረዝ ነው እንዲ? አይ እስልምና ግዴታ ነው አለው አለ አይ በቃ ከእስልምና ወጣለው፣ አለ አለ። ከእስልምና ወጣለው፣ አይ ከእስልምና ከወጣ ደግሞ አንገትን እንቆርጣለን አለው አለ። ምን አይነት እምነት ነው የገባሁት? ስገባ ብልትን እንቆርጣለሁ፣ ስወጣ አንገትን እንቆርጣለን። ይህም ብቻ በማየት እኮ ፈጣሪ ነው ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው። አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? እን አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደን ለምን ይለኛል ነው? ሌላ ሰው እኔ ለምንድን ሰው እምገል ነው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል። ይህ ጥያቄ ለምንድን ነው የሚልከኝ እኔን ወደ ሌላ ሰው? ወደ ራሱ ከፈጠረ የራሱን ፍጡር በፍጡር ለምን ያስገድላል፣ የሚለው ሁሌ አይመለስልኝም። ይገባል፣ ግራ ይገባል። እንትን ነው ከሌሎች ነቢያት የሚለይበት ብሎ ያስቀመጠዋል። ለመሐመድ ስድስት ነገሮች ከሌሎች ነቢያት ይለያል። አንደኛ ከሚለይበት ውስጥ እንዳሸብር ተልኬያለሁ አለ። አሸባሪ ነኝ አለ። ለሌሎች ለማንም ያልተሰጠ ለእኔ ብቻ የተሰጠ ነው አለ። አሸባሪነት። ሁለተኛ በሽብር የሚገኝ ንብረት የኔ ነው አለ። ለሌሎች ነቢያት ያልተሰጠ ለእኔ ብቻ የተሰጠ ነው አለ። ዓለም ሁሉ ምድር የኔ ነች አለ። እኔና ያላነች ከሌሎች ምን ለይበት ነው አለ። እና እነኚህም ፕሪንሲፕሎች የግድ ሲያራምዳቸው የግዴታ ግድያው መምጣት አለበት። ንብረት የሚዘረፈው የእሱ ከሆነ ለሱ የተፈቀደ ከሆነ ለሌሎች ነቢያት ያልተሰጠ ለሱ የተሰጠ ከሆነ ሽብር ለሌሎች ያልተፈቀደ እሱ በሽብር እንዲታገዝ ለሱ ተተፈቀደ ሰንበድ ይዛጋ ይገድላል ብትለኝ ስለዚህ መሐመድ ተሳስቷል ማለት ነው እንደሱ ገዳይ ሌላም አለ መሐመድ ግን ብሏል እኔ ነኝ ያገዳዩ አሸባሪው ሌላ ሳይሆን እኔ ነኝ ብሎ ለሌሎች ያልተሰጠ ለእኔ ነው የተሰጠው ብሏል ማገኛዊ ሂትለር ጋ ገዳይ ነበር ብትል ስለዚህ መግደልን ለሂትለር ብቻ አይደለም የተሰጠው ማለት ነው፣ ለሙሐመድ ብቻ ያ እነሱ ፓራላል የሚሄድ ነብይ ነበር ማለት ነው። ምክንያቱም ለእኔ ብቻ ነው የተሰጠው ብሏል። ስለዚህ አሁን ሌሎች እነ የሽብር ተቋማቶችን አይሲስን ጀምሮ ነው ቦኮሃራሙ፣ ሌሎችም ብታያቸው ትክክለኛውን የእስልምና ፊት የሚያሳዩ ናቸው፣ ትክክለኛውን ማለት ነው ሌሎቹ ግን ያው የቁጥር ጉዳይ ማተር ስለሚያደርጋቸው አንድም ደግሞ ያደጉበት ሀገር ባህሉ ምኑ ያዝ ስለሚያደርጋቸው ያ ነገሮች እንትን ይላሉ ያቀዘቅዙታል። ግን ሁሉም ልብ ውስጥ አለ ያ ነገር። እኔ አንድ ጊዜ አንድ ነገር ብዬ በጣም ዘመቻው ምንድን ነው ዝም ብዬ ሳስብ ሲጨነቅ ምናምን እንዴ እኛ ሀገር እኮ እኔ ያደኩበት አምስት ፐርሰንት ነው ክርስቲያን። በልጅነቴ እናቴ አረፈችና በሰባት ዓመቴ አባቴ ያው ሚስት ሳያገባ እዛ ለሙስሊም ጎረቤት በቃ እነሱ እንዲያሳድጉኝ ሰጠኝ። በጣም አለየውም። እኔ ምንም ስጋ ሲያርዱ ብቻ ልጁ ይጓጓልና እረድ እስቲ ይሉታል። ስጋ በዱኝም ሌላ ነገር እንበላለን አብረን። ስለዚህ በቃ በጣም ጥሩ እናት አባት ሆነው አሳደጉኝ፣ አደግኩኝ። ከዛ ትምህርት ቤት ገባው። ሌላ ሀገር ሄድኩ። ቆይቼ ስሄድ ልብስ ገዝቼ ምናምን ለዛ ላሳደጉኝ እናት ለሙስሊሙ ለባልየው ምናምን ልብስ እሄዳለሁ። ከእኔ ታላቅ ልጅ አላቸው እነሱ። ልጁ አገባና ወለደ ከብዙ ዓመት በኋላ ሲሄድ ያ የተወለደው የልጅ ልጃቸው አዲሱ፣ አዲስ እስልምና ውስጥ ገባ መሰለኝ። እኔ ለእናቴ የወሰድኩትን ልብስ፣ ካፊር ያመጣውን ልብስ አትለብስም ብሎ አቃጠለው። ከዛ አሀ የሴትዮዋ እስልምናና የልጅ ልጇ እስልምና ይለያያል እንዴ? ብዬ ብዬ ሳስብ አንድ ሰው ጠየቅኩኝ። ጎረቤት፣ አዲስ አበባ ጎረቤት ወዳጅ አለኝ ሙስሊም። አብረን ለስራ ስንጓዝ ምንድን ነው ይሄ ነገር ስለው አይ የባሌ ሰው ነው፣ አይ ድሮ ድሮ መጽሐፍ ስለማናውቅ ዝም ብለን ካፊር ጋር የምንኖር ነበር። አሁን ቴሌቪዥን አለ፣ መጽሐፍቱ ተተርጉመዋል። ብዙ ነገር ስናርቅ ወደ ኦሪጂናል እስልምና ስለሄድን ነው አለ። እኔ ከዚህ ተነስቼ ምን አልኩኝ? አይ መጽሐፍም አውቀው መልካም። ደግሞ አንዳንድ ሼኪዎች አውቃለሁ እኔ ሀገር ማለት ነው። ታዲያ እኮ ጥሩ ሰዎችም አሉ፣ መጽሐፍ ያውቃሉ። እንዳውም በደንብ በደንብ የተማሩ ይባላሉ እና ያስተምራሉ፣ መድረሳ ከፍተው ምናምን ያስተምራሉ። ደግ ሰዎች ናቸዋል። ይሄንን መመለስ አልቻለም። በቃ የተበላሸ እስልምና ነው እሱ አለ እና ከዚህ ተነስቼ ሲያቀብጠኝ በሚዲያ አንድ ምን አልኩኝ? ሙስሊም ደግ የሚሆነው አንድ እኔን እንዳሳደጉኝ ካልተማሩ ሁለት በጣም ተምረው በጣም ተምረው መጽሐፍ ውስጥ ያሉትን ክፉ ነገሮች ትተው በሰውነት አስበው አስተካክለው ኢትዮጵያዊ እስልምና የፈጠሩ ሶስተኛ ደግሞ በጣም በሃይማኖቱን በትክክል እንከተላለን ብለው ሲደክሙ ሲደክሙ ሲደክሙ እግዚአብሔር ቅዱስ ሥላሴ አይቷቸው እነዚህ ሰዎች እውነቱን ቢያዩ እንደዚህ የዋናቸው እን ብሎ የተገለጠላቸውና በሚስጥር ክርስቲያን የሆኑ እነዚህ ሶስቱ ናቸው መልካሞች። እንጂ ትክክለኛው ከሆነ እንግዲህ ሰው አይለቁም፣ መልካም መሆን አይችሉ። መጽሐፍ ውስጥ ክፉ ነገር አለ ብዬ ተናገርኩ ማለት ነው። ከዛ ብዙ ሚዲያዎች ተቀባብለው አሸባሪው ተብዬ፣ በቃ የኦርቶዶክስ አሸባሪ ሽብራለ እንዴ? በክርስትና በክርስትና ሽብራለ ወይ? ስራ ተካፍልሃል ማለት ነው ለማሸበር ተዘጋጁላቸው ነው የሚለው፣ እኮ ቃል በቃል ቁራኑ ለማታቋቸውም ለምታቋቸውም ገና ለማታቋቸው ተዘጋጁላቸው፣ ለምታሸብሩበት ፈረስና የጦር መሳሪያን አዘጋጁላቸው የሚለው ምን ለማድረግ ለማሸበር። ቃል በቃል ለዛ የሚለው ለማሸበር ተዘጋጅ። እንግዲህ ጀነት የሚገቡት የሚያሸብሩት ናቸው ማለት ነው። ያ ለማሸበር የሚዘጋጅ ከሆነ አንድ ሰው እንግዲህ አሸብራለሁ ብሎ ከተዘጋጀ ከባድ ነው፣ አስቸጋሪ ነው በጣም። ኢየሱስ በተቃራኒው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። የሽብር አምላክ ሳይሆን የሰላም አምላክ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 27 ላይ ሰላምን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ማለት እሱ የሰጠን ሰላም እረፍት የሚሰጥ ነው፣ የሚያቅበዘብዝ አይደለም። ሀያ አራት ሰዓት ሰላም በሱ ላይ ይሆን ይላሉ ሙስሊሞች፣ መሐመድ ላይ ሰላም ስላላገኘ የእኛ አምላክ ሰላም የሚቀበል ሳይሆን ሰላም የሚሰጥ ነው። ያም ሰላም ደግሞ እኛም የሚያረጋጋ ነው። እነሱ ደግሞ እንዳያረጋጉ እንደዚህ ላችኋል። ቁርአኑ ለእነሱም ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ ያላህን ጠላትና ጠላታችሁን ሌሎችንም ጠላትና ጠላታችሁን ሌሎችንም ጠላት ያልሆኑትን ገና ከነሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አዘጋጁላቸው። ጠላት ይሆናቸውን ብቻ ያላህ ጠላት የሚባለው እኛውን ያላህ ጠላት ነን። እነሱን ለማሸበር ከፈረስ የታጀቡ የጦር መሳሪያ አዘጋጅላቸው ምን ለማድረግ የምታሸብሩባቸው ለማሸበር መዘጋጀት አስቸጋሪ ነው አስቸጋሪ ነው ስለዚህ ገነት የሚገባው ሰው ይሄን ያደረገ ነው ማለት ነው ግዴታ ነው ስለዚህ ገነት የክፉዎች ቦታ ነች በደዛ ትርጓሜ የመልካሞች አይደለችም ማለት ነው ስለዚህ መልካም መሆን በነሱ ትርጉም ከገነት ውጭ ያደርጋል። ገደና የእነሱ ገነት እኛ ሲኦል እኮ ነው። ሰባ ምናምን ዓመት ሙሉ ብልት ቆሞ ይቀራል የሚል ምን አይነት ደስታ ነው ያለው? ያስደነግጣል። እኛ ደግሞ ይሄ ስጋ በስብሶ በአዲስ ስጋ መብላት መጠጣት፣ ፈቃደ ስጋ ጠፍቶልን እግዚአብሔር መስለን ከሱ ተዋህደን ምግብም ሁሉ ነገር ብርሃንም ሆኖን ህይወት ሆኖን ሕማም ድካም ፍትሆታት ጠፍተው በእግዚአብሔርን በማመስገን እንኖራለን፣ ከመላእክቱ ጋር እንደ አንድ እንሆናለን ብለን ጌታችን እንዳስተማረን እነዛ ሰባት ወንድማማቾች አግብተዋት ልጅ ሳትወልድ የሞተችዋን ሲያነሱ ሊፈትኑት፣ አይ መጽሐፍትን አታውቁምና ትስታላችሁ፣ ሰው በትንሣኤ ጊዜ እንደ መልአክ ይሆናል፣ አያገባም፣ አይጋባም ነበር ያለን። መሐመድ የነቢያቱ መጨረሻ ከሆነ እና ኢየሱስንም በመጽሐፍ ቅዱስ አስሬ ዘጠና ጊዜ ምናምን አንስተናል፣ የሚሉ ከሆነ እሱ መላእክት እንደ መላእክት ትሆናላችሁ እያለን መሐመድ እንዴት ነው ሰባ ሁለት ሴት ደግሞ የሰጠን ከየት መጣ? እንግዲያው ሽሮታል ማለት ነው የክርስቶስን አስተምሮ። እሱ እኮ ነው እንትኑ እንግዲህ መላእክቶችም ወይ እንትን ይላሉ እንዳይሉን መሐመድን ብልቱን መታጠብ ያስተማረው ጅብሪል ነው እና ሲያስተምረው ግልጡ ላይ ውሃ እያፈሰሰ ራሱ ላይ ጅብሪል አውልቆ የራሱን እያጠበ እያሳየ ነው ያስተማረው ይላል እና የእነሱ ትንሽ እንትን ስለሚል እንደገና ደግሞ የወሲቡ ጉዳይ ትንሽ እንትን ይላል እና ለሙሐመድም የወሲብ ጉልበት እንዲሆነው በማሰሮ ስጋ አንጥቶ ብልቶታል ጅብሪል እና በፊት ደካማ ነበርኩ አለ። ወጣት በወሲብ ጉዳይ ላይ ደካማ ነበርኳ አለ። በማሰሮ ስጋ ካበላኝ በኋላ ነው ጎበዜውን ቦታ እንግዲህ ጅብሪል ሚስጥሩን ራሱ ለቴስት ቴስት አድርጎት ነው ያችን ስጋ አለ ብለው ይለፉት። ኤኒዌይስ መልዕክት አሉት። አይ እንዲያው ጅብሪል የሚባል መልአክ አደለም ማለት እኮ ነው፣ ሌላ ነገር ነው። ምክንያቱም እዛ ገድል አዳም ላይ ሰይጣን አዳምን አዳም አያውቅም ከሴት ጋር እርኳቤ፣ መፈጸም እና ወንድና ሴት መስለው ልክ እንደነሱ አንዲት ህፃን ይዘው ታዩ ይላል። እቺ ትንሿ ከየት መጣች ሲል አይ እንዲህ አርገን እንዲህ አርገን ወለድን ብለው አሳዩት ይላል እና ሴጣን ኤኒቲንግ ይሰራል። ስለዚህ ጅብሪል ያለው ጅብሪል የሚለው ሌላ ነገር ነው ማለት እኮ ነው። ገብርኤል አይደለም። ምክንያቱም እናታችንን ቅድስት ድንግል ማርያምን ምትወልጁ የእግዚአብሔር ልጅ ይባላል ከሶስቱ ቅዱስ አንዱ ቅዱስ ነው ካለው እሱ መጥቶ ደግሞ አይ አዎ በንግልና ወለደች፣ ግን ነብይ ነው የሚያር ልጅ አይደለም ያ እሱ የሚያስወለዳትም ያስወለዳትም እሱ የሚያጠራጥራል ያጠራጥራል። ምክንያቱም እሱ ጋም ሲመጣ ትክክለኛ ሰው ሆኖ ነው የመጣው ይላል እና ትክክለኛ ሰው ሆኖ ከመጣ ሙሉ ለሙሉ ሰው ሆኖ ከመጣ ብልት አለው ማለት ነው። ሱራ 19 17 ላይ ትክክለኛ ሰው ሆኖ ነው የመጣባት። ከዛ ወዲያ ደግሞ ምንድን ነው ያደረገባት? ማህፀኗ ውስጥ ነው የነፋው። ለምንድነው የናያደረገው? ስሜቷን ለማምጣት ነው ይላል። ነፋባት ነው የሚለው። ማህፀን ያልኩት እኔ ቃሉላ ለመጥራት ነው። ሊትራሊ የሴትን እንትን ጠርቶ እሱ ውስጥ ነፋ ነው የሚለው። ስለዚህ በምንድን ነው የነፋው? እንደ የነፋባት የመጣው ትክክለኛ ወንድ ሰው ከሆነ እሱም ሌላ እንትን አለው። ይህንን ደግሞ ቁርጦቤም ሲያብራራው ስሜቷን ለማምጣት ስሜቷን ለማነሳሳት ነው እንደዛ ያደረገው። እና ውስጡ ነው የሚለው ወደ ንጥ ነው። ትንሽ ያው እንለፈው እና ስላየውን ደስ ከባድ ነው የምትሰራው ስራ ጥሩ ነው። ሙስሊም ወንድሞቻችን ብዙዎቹ ባለማወቅ ከልጅነት ጀምረን የተማርነውን ነገር መልቀቅ ከባድ ነው። ምክንያቱም ኦረንቴሽን ማያ ነው የሚሰራልህ። በተለይ የዚህ ቁርአኑ የእስልምና አስተምሮ የሚመስለኝ እንደ ኢሚዩኒቲ አሁን በሽታ እንዳይዘን የበሽታውን እንትን እንወጋ የለ መከላከያ ይሆንልናል፣ አሁን ፈንጣጣ እንዳይዘን ልክ እንደዛው ሰው እውነትን እንዳያይ እውነትን ገልብጦ በመንገር መጽሐፍ ቅዱስን አጣሞ በማስተማር እንዳይረዱት አድርጎ የዘጋ ይመስለኛልና ከማስተማር ጎን ለመጎን ለተንኮል ሳይን በየዋህነት ለሚመጡት ጸሎት ማድረግ እና ያ ኢሚዩኒቲው እንዲለቃቸው እውነትን እንዳያዩ የተከለከሉበት መንገድ እንዲለቃቸው በጸሎት መርዳት ይፈልጋል። እንግዲህ በጸሎት የበረቱ አባቶቻችን በዚህ በቁርአን ቫክሲኔሽን ተወክተው እውነትን እንዳያዩ የተደረጉትን ኢትዮጵያውያን ሙስሊሞችን ክርስትናን እንዲያዩ፣ እውነትን እንዲያዩ፣ እንዲድኑ ምክንያቱም የሰው መዳን ነው አላማው። ሰፊ ቦታ ነው። ሽሚያ የለም። ስግብግብነት የለም። ማፈናቀል የለም። ቦታ አይጠበንም ችግር የለም ቤት አፍርሶ ሌላ መስራት የለም በሰማይ ለሁሉም ሰው የሚበቃ አምላክ ሰፊ ስለሆነ የሰው ልጆች ሁሉ ወደ ድነት እንዲመጡ በብርቱ መጸለይ ይፈልጋል ጸሎቱም ያን ቫክሲኔሽን ማለቅ ኢሚዩኒቲ ምንድን ነው ቁርአን መጽሐፍ ቅዱስን እንዳትረዳ የምትወጋው መርፌ ይመስለኛል ዝም ብዬ ሳስብ ምክንያቱም አንተን ስትከራከሩ ስሰማቸው እዛው የነገር እምቢ ብሎ ሌላ ነገር ልክ እንደ ፕሮቴስታንት ማለት ነው። ፕሮቴስታንቶቹም እንደዚህ አይነት ችግር አለባቸው። የቂጣው ታሪክ ማለት ነው። ግማሹ ቂጣ የት አለ? ይሄው ግማሹ እኮ ያኛውስ? ይሄው ግማሹ እንደሚለው አይነት ክርክር ነው የምሰማው ብዙ ቀን ሳ እንግዲህ አያችኋለሁ አልፎ አልፎ ጸሎት የሚፈልግ ይመስለኛል። ልባቸው እንዲከፈትና እውነትን እንዲያዩ ጸሎት የሚፈልግ ይመስለኛል። ከፍተኛ የሆነ መዝጊያ ነው ዝም ብዬ ሳስበው በርቱ በርቱ። እግዚአብሔር ይስጥልን፣ እግዚአብሔር ዕድሜ ይስጥልን። እንግዲህ ወንድሞቻችንም ልቦናቸውን ይክፈትልን ነው የምንለው። ሌላ ምን እንላለን? እሺ። አሜን አሜን። ያው ግዴታ ነው፣ ጸሎት ያስፈልጋል። ይህ በጾም እና በጸሎት አይሆንም እንዳለው ነው። ከአለሱ አይሆንም ትንሽ እንትኖ የእያንዳንዱ መፍቅና ብፌው እዚህ ስላለ ፕላስ፣ ደግሞ ከልጅነታቸው ጀምረው እንዳሉትም ክርስትናን አጣመው ስለሚያሳድጓቸው ይቸገራሉ። ለመረዳትም ቶሎ አስቸጋሪ ነው። ሁሉን ነገር አጣመው ስለሚነግሯቸው ደግሞ የአጋንንቱ ውጊያም ስላለ ይከብዳል እና እናመሰግናለን። እሺ፣ እሺ። ጌታ ደህና ሁኑ። በርታለን